ተወለደ። እንደተወለደ ተሰደደ። በስደት ከኖረ በኋላ በዮሴፍ ቤት አሳዳጊ አባቱ ዮሴፍ እንጨት ጠራቢ ነበር። እንጨት እየጠረበ ኖረ። ከዛ በዮርዳኖስ ተጠመቀ። በቆሮንቶስ ምድረ በዳ አርባ ቀን ጾመ። ከዛ ወጥቶ ዞረ፣ ተንከራተተ፣ አስተማረ፣ ተራበ፣ ተጠማ። የሚገርማችሁ ነገር ራሱን የሚያሳድርበት ጎጆ እንኳ ስላልነበረው መዓልተ ይሜር በምኵራብ ወሌሊተ ይበይት ውስተ ደብረ ዘይት ዘትሙ ኤሊዮን ቀንቀን በምኵራብ ሲያስተምር እየዋለ ሌሊት ሌሊት ደብረ ዘይት ተራራ ላይ እየወጣ ድንጋይ ተንተርሶ ያድር ነበረ። ከዛም በኋላ አይሁድ ያዙት፣ ሰደቡት፣ መላ ሰውነቱ ከራስ ጸጉሩ እስከ እግር ጥፍሩ መከራ ተቀበለ። ጆሮው የአይሁድን ቆሻሻ ስድብ ሰማ። ዓይኑ የአይሁድን ግርግር አየ። አፉ ካሞት ኮምጣጤ ጠጣ። ጀርባው ተገረፈ። እጁ እጁ እግሩ ተቸነከረ። ፊቱ በጥፊ ተመታ። ራሱ የሽዋል ተደፋበት። ተገን ሞተ፣ ተገነዘ፣ ተቀበረ፣ ተነሳ አረገ ዛሬ በሰማይ ይኖራል። መልሶ እኔን እናንተን ከዚህ ቆሻሻ ረሃቡና ጥጋቡ ሀዘኑና ደስታው ሹመትና ሽረቱ ማግኘትና ማጣቱ ከተምታታበት ጤነኛና በሽተኛው እኩል ከሚያቃስትበት ዓለም ነፃ ሊያወጣን ይመጣል። እግዚአብሔር ክብርና ምስጋና ይግባ። ስለዚህ ማርቆስ ግብፅ ወርዶ አስተማረ። በትምህርቱ ሕዝብ ተለወጠ፣ ተቀየረ። ቅዱስ ቄርሎስ እንደተናገረው በኋላ ተነስቶ ግብፅ ኮነት ሰማየ ግብፅ ሰማይ ሆነች፣ አለ ቅዱስ ቄርሎስ ሲናገር። ብዙ አብያተ ክርስቲያናት ታነጹ። ዛሬ ግብፅ ክርስቲያኖቹ አስር ከመቶ ናቸው፣ ምእመናን እነዛው ግን ቅመሞች ናቸው፣ ጨው ናቸው፣ በድቅድቅ ጨለማ ውስጥ የሚያበሩ የተዋሕዶ ከዋክብት ናቸው። ጳጳሳቱ ጥንቁቆች ናቸው። አስበው የሚናገሩ እንጂ ተናግረው የሚያስቡ አይደሉም። ያነበቡ፣ የተረጎሙ፣ ያመሰጠሩ ናቸው። እምነት፣ እውቀት፣ ምግባር ፈትል ሥሉስ ኢይበተክ እንደተባለው ሦስቱ ገመዶች ሃይማኖት፣ እውቀት፣ ምግባር የተዋሃደላቸው ብፁዓን ሊቃነ ጳጳሳት እነ ቄርሎስ፣ እነ አትናቴዎስ፣ እነ ዲዮስቆሮስ፣ እነ አባ አንጦንስ፣ እነ አባ መቃርስ፣ እነ ጳኩሚስ ስፍር ቁጥር የሌላቸው መንፈሳውያን የተዋሕዶ ከዋክብት የተመረጡት በማርቆስ የመሰረት ድንጋይ ጣይነት ነው። መነሻው ማርቆስ ነው። ከዛ በኋላ አስተማረ፣ ለወጠ፣ ቀየረ እንዳውም መተርጉማን ሲያስቀምጡ ከአራቱ እንስሳት ማረቆስ በገጸ አንበሳ ይመሰላል ይላሉ። አራቱ እንስሳት የሚባሉት ገጸ ንስር፣ ገጸ አንበሳ፣ ገጸ ላህም፣ ገጸ አንበሳ፣ ገጸ ንስር እነዚህ ናቸው። ገጸ አንበሳ በማረቆስ ይመሰላል። አንበሳ በሬን ይሰብረዋል፣ ላምን ሰባብሮ ይበላል። ግብፃውያን በበሬ አምሳል የተሰራ ጣዖት ያመልኩ ነበር። በግብፅ የተሰራውን አምልኮ ተጣዖት ሰባብሮ ግብፅን ያጸዳ የቀደሰ የባረከ የለወጠ። እኛም እስከ 1951 ዓመተ ምህረት ድረስ ከግብጽ ነበር ጳጳስ የምናመጣው። እንዳው መፈከራችን ምን ነበረ? ማርቆስ አባቴ እስክንድርያ እናቴ ነበር የሚባለው በሉት እስኪ ማርቆስ አባቴ እስክንድርያ እናቴ ይባል ነበረ። ለአንድ ሺህ አምስት መቶ ዓመት ያህል አንድ መቶ አስራ አንድ ጳጳሳት ከግብፅ አስመጥተናል። አረቦች ናቸው። ወገኖቻችን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እምነቱን እንጂ ትውልዱን አታይም፣ ዘሩን አታይም። ደሙን ደሙ ዘሩ ማን ነው የተወለደ አይልም። ክርስትና እኔ ባለፈው አንድ ቦታ ስንወያይ እንዲያው ስራ አቡነ አረጋዊ እስኪ ንገር ብዬ አንድ ሰው ጠየቁት። እንዲያው አቡነ አረጋዊማ የትግራይ ተወላጅ ናቸው ብሎ መለሰል። ብዙዎቻቸው አቡነ አረጋዊ ሲባል ትውልዳቸው የት ይመስላቸዋል? ሀቁ ንገሩኝ፣ እስኪ የት ይመስላቸዋል? እናንተ ጆሮአቸው የተበከለ ናት፣ እኛ ንጹህ ጆሮ ነው ያለው። እሺ የት ይመስላቸዋል? አቡነ አረጋዊ ትግራይ ነው ይመስላቸዋል አይደል? አቡነ አረጋዊ ፈረንጅ ናቸው ብላችሁ ትደነግጣላችሁ። አንዴ ነግጥ። ቅዱስ ጊዮርጊስ ፈረንጅ ነው። አቡነ አረጋዊ ፈረንጅ ናቸው። አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። አርሴማ ፈረንጅ ናት። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ግን ከደማቸው ከቀለማቸው፣ ጉዳዩ እሱ አይደለም። ዘራቸው የት የሚወለዱ ከየት የሚምጡ እሱ አይደለም ጉዳያቸው ከነገድና ከቋንቋ ሰብስቦ የተወለድ ማነሳይን ሰውነታችን አክብሮ የመንግሥተ ሰማያት ዜጎች ያደረገን እግዚአብሔር ነው ሐዋርያትን ሲመርጥ ይላሉ ሊቃውንቱ ሐዋርያትን ከአምስት ወገን መረጣቸዋል ሊቃውንቱ ከካህናማያን ከሸማኔዎች ወገን፣ ከሃናፄያን ከግንበኞች ወገን፣ ከመስተገብራን ከገበሬዎች ወገን፣ ከመሰግራን ከአሳ አጥማጆች ወገን፣ ከመጸብሃን ቀረጥ ግብር ከሚሰበስቡት ወገን መርጦ ሰው አደረጋቸው። እንኳን የመንግሥተ ሰማያትን ቁልፍ የሀብታም መጋዘን ቁልፍ እንኳን መያዝ የማይችሉትን የተናቁትን አሳ አጥማጆችና ተራ ሰዎች መርጦ የመንግስት ሰማያት ቁልፍ ሰጥቻለሁ ብሎ አከበራቸው። እግዚአብሔር በተናቀ ነገር የተከበረ ስራ መስራት ያውቅበታል። የሙሴ በትር የተናቀች ተራ እንጨት ዱላ ነበረች። ያቺ ዱል ያቺ በትር ገናናውን የፈሮ መንግስት የገለበጠች የኤርትራን ባህር የከፈለች እስራኤልን አርባ ዓመት የውሃ ፍጆታቸውን የቻለች ትልቅ በትር ናት። ከሙሴ በትር ጀርባ ማን ስላለ? እዚ እግዚአብሔር ስላለ እና ማርቆስ በግብፅ ብዙ መከራ ተቀበለ። ሰዎቹ ማርቆስን አውጥተው እንደ በሬ አንገቱ ላይ ገመድ አስረው ሞፈር ቀንበር አዘጋጅተው በመካከል ላይ ቀንበር ታውቃላችሁ? እምን ላይ ነው የሚያርፈው? አቤት፣ እንደዚህ ነው፣ እንደዚህ እንደዚህ ነው፣ እንደዚህ እንደዚህ እሺ እንደዚህ ከሚገጠመውስ ምን ይባላል? አቤት። እሺ ገበሬው የሚይዘውስ እንደ ምናምን። ይሄንም አትርሱ፣ እንዴ ይሄን እኮ እንጀራ የሚያበላ ነው። የከተማው ሰው ወይ ትራክተር አላመረታችሁ። እኛ እኮ የሚገርማችሁ ወይ ሳይ ወይ ከ ወይ ሳይ ከሳይንሱ ሆነን አልመጠቀን፣ ወይ ከሃይማኖቱን አረቃቀን መካከል ወድቀን ቀረን። ይገርማችሁ ወይ እንደ ፈረኖቹ ምጠቁ ተራቀቁ፣ ወይም እንደ ቅዱሳን እርቀቁ ምጠቁ። ከሁለቱ የተፈናቀለው ሦስተኛ ነገር የለም። ከሞፈር ቀንበሩም ተፈናቀለ፣ ትራክተርም ሳናበር ትራም ልናልቅ እኮ ነው ወገኖቻችን። እሺ ምንድን ነው አቤት? ወሸይ እናንተ ጆሮአችሁ ከቢከዳችሁ ተስፋላችሁ ማለት በምልክት ለወደደቱ እና አሁን አያችሁ በሮቹን ቀንበር ጫኑና በሞፈሩ ፋንታ ማንን አደረጉት? ማርቆስን አደረጉት። ገርማቸው ቀንበሩ ላይ አስረው ጎተቱት። ደሙ ተንዠቀዠቀ። ሥጋው ቆዳው ተቀዳደደ ሥጋው ተወጫጨቀ፣ አጥንቱ ተሰባበረ፣ ጅማቱ ተበጣጠሰ። በጣም በጣም ብዙ መከራ ደረሱበት። ነገር ግን እነሱ ይህን መከራ ሲያደርሱ፣ ፀሐይ ሰወረ ብርሃን ፀሐይ ጨለማ ፀሐይ ጨለመች። እርቃኑን አላሳይም ብላ ልክ ቀራንዮ ላይ ለክርስቶስ እርቃኑን አላሳይም ብላ እንዳመፀች ሁሉ ማርቆስም፣ ልብ አድርጉ፣ ማርቆስ እያገለገለ ያለው ማንን ነው? ይህን ሁሉ መከራ እየተቀበለ ያለው ለማን ነው? ፀሐይ የማን ታዛዥ ናት? ታላቁ ሊቅ ዮሐንስ አፈወርቅ እያሱ እንደኛ ሶስት ክንድ ከስንዝር ሰው ነው አለ። እያሱ አዘዘ፣ ታዘዘ ዘሃሎ ታይተ አዘዘ ዘሃሎ ላይለ መሬት ላይ ያለው እያሱ ከሶስት ክንድ ከስንዝር የማይበልጠው እያሱ ከማንም ሰው ያልበለጠ ቁመትና ሰውነት የነበረው እያሱ በብዙ ሚሊየን ኪሎ ሜትር ርቀት ላይ ያለችውን ፀሐይ ምን ወራዘዘ? ቁሚ በሩስኪ ምን ወራዘዘ? ማንን ማንን? እንደው ለኛ እንኳን ፀሐይ ወይዘሮ ፀሐይ ይቆሙልና እውነቱን ለመና- ይቆሙልና እንደ አምፖል አሁን አልጋ ላይ ተኝታችሁ፣ አንተ አምፖል ጥፋቡት፣ ይጠፋላችኋል። ስራቶ ምን ወጣ ይጠፋላችኋል። እያሱ እታችሁ ነው ማናዘዛ ላይ ዋን ሳፎ አቤት ፀሐይና ቁሚ አላት። ፀሐይ ቆመች። በዛ ላይ በእያሱና በፀሐይ መካከል የመቶ ሃምሳ አሁን ሳይንቲስቶቹ እንደጻፉና እንዳነበብ ነው የመቶ ሃምሳ ሚሊዮን ኪሎ ሜትር ርቀታል። በኢያሱና በፀሐይ መካከል። ነገር ግን ይህን ርቀት ማን ያቀረበው? እግዚአብሔር። በፀሐይና በኢያሱ መካከል ማን አለ? እግዚአብሔር። አለው ቁም ቆሜ ፀሐይዋ። ስለዚህ ሰዎች ለእግዚአብሔር ሲታዘዙ ማን ይታዘዝላቸዋል? ፍጥረታት ይታዘዙላቸዋል። አባቶቻችን ሰማዩን አዘውታል። እነ ኤልያስ ሰማዩን ለጉመውታል። እነ እሳት አዝንበዋል። እነ ኢያሱ ግንቡን ፋፍርሰዋል። እነ ኤልያስ የዮርዳኖስ ወንዝ አዘውታል። እነ ሙሴ የኤርትራን ባህር ከፍለዋል። ሐዋርያው ቅዱስ ጳውሎስ እንዳለው እግዚአብሔር ለእመ እግዚአብሔር ምስሌነ ምኑ ይክለነ የሰሞች ነው። እግዚአብሔር ከእኛ ጋር ከሆነ ማን ይችለናል እንዳለ ሁሉ ማርቆስ ይሄን መከራ ሲቀበል ፀሐይ ጨለመች። አቡነ ገብረ መንፈስ ቅዱስ 60 አንበሳ፣ 60 ነብር ያጅባቸው ነበር። አቡነ ገብረ መንፈስ ቅዱስና ባንበሶቹ መካከል የብረታ ጥር ሳይሆን ያለው ፈቃድ እግዚአብሔር ነበር። አቡነ ገብረ መንፈስ ቅዱስ ለክርስቶስ ሲንበረከኩ አንበሶቹ ለገብረ መንፈስ ቅዱስ ይታዘዛሉ ይታዘዛል። ይሄ እግዚአብሔር የሰጣቸው ስልጣን ነውና፣ ማርቆስ እንግዲህ በዛሬው ቀን እንደዛ ሆኖ መከራ ተቀብሎ ያረፈበት ቀን ነው። ለኛ ሊቀጳጳሳችን ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በአቡነ ሰላማ ከሣቴ ብርሃን አማካኝነት ከሀያኛው አትናቴዎስ ከማርቆስ ጀምሮ ሀያኛ ፓትርያርክ የሆነው ማር አትናቴዎስ ነው። ከሣቴ ብርሃን አባ ሰላማ ከአትናቴዎስ ጵጵስና ተቀብሎ ክርስትናን ጀምሮ ከዛን ጊዜ ጀምሮ ከግብፅ 111 የግብፅ ጳጳሳት መተውልን ነበረ በአስተርጓሚ ከዛ በኋላ ግን የድሮቹ ነገስታቱ ባደረጉት ጥረት ባደረጉት ድካም የራ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከልጆቿ እሷን መስለው ቋንቋዋን የሚናገሩ ሕዝቧን የሚያውቁ ጳጳሳት እንዲሾሙ በተደረገው ጥረት መሰረት ብፁዕ ወቅዱስ አቡነ ባስሊዮስ ሲባለው የመጀመሪያው ፓትርያርካችን ጳጳሳት ከዛ ቤት ተሹመዋል። ዝርዝር ታሪክ ውስጥ እንዳልገባ ነው በ1951 ዓ ምት ብፁዕ ወቅዱስ አቡነ ባስሊዮስ የሚባሉ ትልቅ አባት ነበሩን። የመጀመሪያ ፓትሪያርካችን ናቸው። ድግስ አዋቂ፣ ደሃ ቀላቢ ነበሩ ይባላል፣ ታሪካቸውን ስንሰማ። ከእሳቸው ቀጥሎ ደግሞ እንደ ኮከብ ብልጭ ብለው የጠፉት ትንታጉ ታላቁ ፓትሪያርካችን ብፁዕ ወቅዱስ አቡነ ቴዎፍሎስ ይባላሉ። በእውነት የእሳቸውን ዕቅድ አንድ የጥንት ሰው ሲነግሩኝ በእውነት እግዚአብሔር ሊለውጠን ሊቀይረን ቤተክርስቲያኒቱን ሊያነሳት ሲጀምር ነው። ደርግ አምፖሉን ያጠፋብንና እኛን ፓትርያርክ የወሰደብን። ዝሮ ዝሮ ሁሉም ሆነኛ የወደቀ መርገጥ ጀግንነት አይደለምና አንወቅስም። ኢትዮጵያውያን የወደቀ መርገጥ ለቆመ መንቀጥቀጥ ታውቁበታላችሁ። የቀን የካደር ማሳደግ ቀላ መጣው ማሸርገድ የኛ ጠባይ መለያችን ነው። እዛ ዝቅጠት ውስጥ አልገባም እኔ። ለማንኛውም ሁለተኛው ፓትሪያርካችን ማናቸው በሉ? ብፁዕ ወቅዱስ አቡነ ቴዎፍሎስ ሁለተኛው። ሦስተኛው ፓትሪያርካችን ብፁዕ ወቅዱስ አቡነ መቼም እዚህ ውስጥ እዛ የደረሳች ሰዎች አላችሁ ብያለውኝ። በእውነት ሰው ብዙ መራቀቅ፣ ማንበብ፣ መማር እግዚአብሔር ካልተጨመረበት ለውጥ እንደማያመጣ ያየንባቸው ቅዱስ አባት ናቸው። በእውቀታቸው ብዙ ይህን ያህል የተራቀቁ አይደሉም። ብዙ አነበቡ ተማሩ የሚባሉ አይደሉም። ነገር ግን የቀና ልብ፣ የታረመ አንደበት፣ የተስተካከለ ሰውነት፣ ነፍሳቸው ከስጋቸው የታረቀላቸው፣ ምንኩስናው የገባቸው፣ ላደረጉት ቆብ፣ ለለበሱት ቀሚስ፣ ለጨበጡት መስቀል ታማኝ የሆኑ ታላቅ አባት ነበሩ። ያንን የመከራ ወቅት ያንን የፈተና ዘመን ቤተ ክርስቲያኒቱን ቀዝፈው ያሻገሩ ታላቅ አባታችን ብፁዕ ወቅዱስ አቡነ ተክለ ሃይማኖት ይባላሉ። እኔ እድል ገጥሞኝ እናንተ ክፉዎች እድሜ ስንት ነው ትላላችሁ እንጂ ታሪክ እነግራችሁ ነበር። እድል ገጥሞኝ ቅኔ አድርጌላችኋለሁ። ይገርማችኋል። ተባረክ ያለው ቅኔ አቅርቤ ከዛ ቀጥሮ ደግሞ አራተኛው ፓትርያርካችን ብፁዕ ቅዱስ አቡነ መርቆሬዎስ ነበሩ። እግዚአብሔር ድንገት የሆነች ብርሃን ብልጭ አድርጎ ከስደት አምጥቶ እሰው ሀገር ሞቱ ከመባል ውርደት አውጥቶ በሀገራችን አጅበን ዘምረን ቀብረናቸዋል። አራተኛው እሳቸው ናቸው። አምስተኛው ብፁዕ ቅዱስ አቡነ ጳውሎስ ታውቋቸዋላችሁ። ተናጋሪ አንደበተ ርቱዕ በተለይ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከብፁዕ ወቅዱስ አቡነ ቴዎፍሎስ ቀጥሎ ዓለም አቀፈት ገጽታ እንዲከበር፣ በዓለም ደረጃ እንድትከበር ያደረጉ ታላቅ ባለውለታ ናቸው። እናንተ መጥፎ መጥፎ መጥፎአቸውን የነገር ናቸው ጥሩነታቸውን አልነገር ናቸው። አሁን ስለሌሉ ነው የማወራው እንጂ ቢኖሩ አላወራም ነበር። ምክንያቱም እናንተ የአይነ ስጉሩም የቀባጥር የሆነ ነገር ፈልጎ ነው ትላላቸው። ዛሬ የሉም እሳቸው ሊሳጡም ሊቀበሩ ናቸው። ሥላሴ መቃብር ውስጥ ነው ያሉ ግን ባለ ውለታ ተናጋሪ አባት ነበሩ። አንድ ጊዜ እንዳሉ ቅዱስ አባታችን አቡነ ጳውሎስ የአባቶቻችን ታሪክ መስራትን ታሪክ መጠበቅ የሚያውቁ ነበር አሉ። እኛ ግን ወይ ታሪክ አንሰራ ወይ ታሪክ አንጠብቅ፣ ከሁለቱም ተፈናቅለን ብለው ተናገሩ አንድ ጊዜ። ከዛ ቀጥሎ አሁን ያሉት ፓትርያርካችን ማን ይባላሉ? በሉት። ብፁዕ ወቅዱስ አቡነ ማትያስ። እሳቸው ደግሞ በዚህ ሶስት ዓመት ማይበሉን ሞገዱን ተቋቁመው ቤተ ክርስቲያናችን አሻግረዋል። በእውነት እሳቸው ባይሆኑ ይህን ዘመን እንዴት ለ ልናልፈውን ይሄንን ማይበል ሞገድ ተቋቁመው ቤተ ክርስቲያን ቁማ እንድትሄድ በማድረጋቸው በእውነት ለዚህ ምስጋና እናቀርባለን። ይህን መመስከር አለብን። መመና እንደ እናንተ አባቴ ናቸው እሳ ለማለ እና ባለውለታ ናቸው። እኔ በእውነት በዚህ ዘመን እሳቸው ባይሆኑ ምን ይውጠን ነበር ብዬ ሁሉ አስብ ያውቃለ እግዚአብሔር በሚያ እንደው እድሜ ቢዋጣን ጨምር ነበር ለእሳቸው አስበን አይደለም የሚመጣው ትርምስ ለማምለጥ ማለት እግዚአብሔር መፍትሔ አለው። በወጀብ እና በአውሎ ነፋስ ውስጥ ማን መንገድ አለው ማን መንገድ ያለው እግዚአብሔር መፍትሄ ያለው ስለዚህ ባጭሩ ማርቆስ አባቴ እስክንድሪያ እናቴ የምንለው በዚህ በዝቦታ ላይ ያለ የቤተ ክርስቲያን 101 አመቱ ነው መቶ አንድ አመቱ ነው በእውነት ብዙ ቦታ እኔ ኢትዮጵያ ውስጥ በብዛት ቤተ ክርስቲያን ለምን እንዳልተሰራላቸው የምጠይቃቸው ሶስት አካላት አሉ አንዱ ቅዱስ ማርቆስ ነው ሁለተኛው ቅዱስ ያሬድ ነው ሶስተኛው አባ ጊዮርጊስ ዘጋስጫ ነው እነዚህ ሶስት እንደው ደግሞ ደለ ብዙ ሰው ከእውቀት ወቀት የተፈናቀልን ስለሆን እንጂ መላከ ብርሃን አድማሱ ጀንበሬ የሚባል ደግሞ ሌላ ሊቃ እውቀትም እምነትም የተሰጣቸው እና እነዚህ እነዚህ ሰዎች እንደው ባለመታወሳቸው ተዋሳቸው በመረሰ በጣም አዝናለኝ። እኔ እና ማርቆስ ባለውለታችን ነው። እንግዲህ ከግብጽ ጳጳስ ማስመጣት በማቆማችን አትርፈናል፣ ከስረናል ብሎ መገምገም የኛ ጉዳይ ነው።